የኢትዮጵያ ዶክተሮች ወይም ጤና ባለሙያዎች ድምፃቸውን እያሰሙ እንዲሁም ሕይወት ስናድን ኖረናል፣ አሁን ግን የራሳችንን ሕይወት ማዳን ይኖርብናል እያሉ ይገኛሉ። ስራ አድካሚ ቢሆንም ደሞዜ ከ10 ሺህ ብር በታች ቢሆንም የአእምሮ እርካታ ይሰጠኛል። ሆኖም እርካታ ቤት ክራይ አይከፍልም። እርካታ በቀን ሶስት ጊዜ መብላት አያስችልም። እርካታ ልጆቼን ለማስተማር አያስችልም። እርካታ ልብስና ጫማ ለመቀየር አያስችልም። እርካታ ቲዳር መመስረት አስችልም። እርካታ ለታክሲ ወረፋ ከመጠበቅ አያድንም። ጥያቄያችን ለሁሉም ግልጽ የሆነ ነው። የሚገባንን እንኳን ባይሆን የሚያስፈልገን ይደረግልን በማለት የኢትዮጵያ የኢትዮጵያ ሀኪሞች ድምጻቸውን እያሰሙ እንደሚገኙ ጨምረም ነው ከፈጣሪ በታች ሰውን በማዳን የሚረባረቡት ሌት ከቀን ደከ መንሰለቸን ሳይሉ የሚለፉት የሚተጉት ሀኪሞች ናቸው። ሀኪሞች እየከፈሉ ያሉት መስዋዕትነት ቀላል አይደለም። በተለይ ታክሞ የሚያውቅ ያውቃቸዋል። በጣም በሚገርም ሁኔታ የሚሰሩት መልካምነት፣ ደግነት በጣም ተቆጥሮ የማያልቅ ነው። በተለይ በሕክምና ዙሪያ እንክብካቤያቸው ራሱ ይለያል። ስለዚህ ለሀኪሞች ሁሉም ኢትዮጵያዊ ርብርብ እንዲያቀርብም ነው አብዛኛው ኢትዮጵያዊ ጥሪ እያቀረበ ያለው ማለትም ነው ሀኪሞችን በማስመልከት በተለይ እጅግ አሳዛኝ የኢኮኖሚ ችግር ላይ እንዳሉ ጀምረም ነው የወጡት መረጃዎች የሚያሳዩት። አብሬያቸው ቆየት ሜኪነኝ ከሜኪታ ቦረንፎ ሜኪታ ቦረንፎን ለወቅታዊና ዳጥር መረጃ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ቆዩልኝ።